የመዳም ታክሲዎች የመዳም ቅመሞች ልንገራችሁማ ዛሬ ጉድ ሆኛላችኋለሁ ልንገራችሁ ጉድ ልንገራችሁ ጉድ አሰላሙ አሌይኩም ረህመቱላሂ ወበረከቱ እንዴት ናችሁ ፈርቼ ነው ገልመጥ ገልመጥ የምለው እንዴት ናችሁ ደህና ናችሁ ወይ ክርስቲያን ጓደኞቼ እንዴት ናችሁ ኮሜንት የምታደርጉ ሰብስክራይብ ያደረጋችሁኝ ላይ ከኮሜንት የምታደርጉ በሙሉ በጣም ነው የማመሰግነው ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ ቤተሰብ ሆኖ እና በጣም አመሰግናለሁ የምታበረታቱኝ እኔ ምላችሁ ዛሬ ማለት ነው ጨንቆኛል እንዴ ብዬ ልንገራችሁ ሰውዬ ሰውዬ ሶስት ቶብ አመጣ ሶስት ቶብ ማለት ነው ከዛ ምን አለኝ መሰላችሁ? እጠቢው በእጅሽ እጠቢው አለኝ። በእጅሽ እጠቢና ተኩሽልኛል ማለት ነው። ከዛ እኔ ደግሞ በጣም መስራ በዝቶብኝ ቸኩዬ ነበረ። ከዛ ቸኩዬ ነበረ ና ምን አደረኩኝ እኔ በማጠቢያው እጥብ በማጠቢያው ከዛ በማጠብ ወጣብ ሳረገው ይሄ ማለት ነው። በጅሽ ነው ያለኝ አይደለ? ይሄ ይሄ ያለ አይደለ? ይሄ ኮሌታው፣ ይሄ ኮሌታው እኮ አለሳ። ይሄ እንዳለ ቅን ጥስ ጥስ ጥስ ጥስ ጥስ ጥስ ጥስ ጥስ ይሄ እንዳለ ማለት ነው። ስብርብሩ ነው። እንዴት ያለ እንደሆነ አላቀም። እንደገና ይሄ ማለት ነው። ይሄ ይሄ እንዳለ ቅን ጥስ ሳለ እንደዚህ ስብርብር ስብርብር፣ ሶስቱም፣ ሶስቱም ማለት ነው። ስብርብር አለ ማለት ነው። እኔ መሰለኝ ለአንዴ አዲስ ስለሆነ በእጅሽ እጠቢው አለኝ። ኦኬ ለአንዴ በእጅ አጠብኩት። ለሁለተኛው እንዴት አድርጌ ላጥበው ነው? እሱ ቶብ መቼም በእጅ ሲታጠብ አይጠራም። ሰ ግድ ማሽን መግባት አለበት። እና ለምንድን ነው በእጅሽ እጠቢው አለኝ ነው? ወይስኔ አንዴ በእጅ ካጠብኩለት በኋላ ውጭ የሚታጠብ ነው? አላውቅምኔ። ከዛ ይሄ አሁን ተሰባበረው ሶስቱም፣ ምን እንደማረገው አላውቅም። ዛሬ ሐሙስ ነው፣ ለብሶት አንዱ የሚወጣ ነው። ምን እንደማረገው ምን እንደማረገው በጣም ጨንቆኛል ማለት ነው። ግራ ግብት ነው ያለኝ። በእርግጥ እኔ ስለ ቸኮልኩኝ ነው ቶሎ ያጠብኩት። በላው እንደርም ማለት ነው። ያኔ ኦኬ ማድረቂያ አይገባም ማድረቂያው እንዳያደርቅ እንትን እንዳይለው እንዳያሳጥረው ምናምን ይላሉ አዲስ ሲመጣ። እኔ ግን ይሄኛው ማጠቢያው ግን የሚያበላሸዋል። አንዳንዴ እንደን የሚያስጠላው አለ። ስደት ለምን እንደሆነ ገብቷቸዋል? አንዳንዴ በጣም ችኩል ስትሉ አንዳንዴ ጥፋት አጠፋለሁኝ። ምንድን ነው ጥፋት የማጠፈው አንዳንዴ ችኩል ስል የማይታጠብ ጫማዎች አጥባለሁ የማይታጠቡ ልብሶች ጭምር ጭምር አረግና ከዛ ይበላሻሉ። ከዛ ጨዋታቸው፣ ቁጣቸው ግን በጣም ድክም ምናምን ሲላቸው ነው ቁጣቸዋል። አሁን የምነግራቸው ነገር ሶስት ነው። በአንድ ስንት ስንት እንደሚገዛ ራሱ አላውቅም። ምንድን ነው ማረገው፣ ጭንቅ ነው ያለ ማለት ነው ደግሞ ዝም ብሎ ቆረጡ ስላችሁ አይ ቆርጥም እኮ ስራስ እንደኔ ጨንቆኛል እንደው እንደኔ መረራችሁ ካላችሁ ምን አቃለሁ ግራ ግብት ነው ያለኝ ምን እንደምለው ወንዶቹ ደግሞ እኮ ቶሎ አይቆርጥም ከተቆጡም ደግሞ በጣም አደገኛ ናቸው። የሚታሉ በጣም ከባድ ናቸው፣ አንዴ ከተቆጡ። ሴቶቹስ? እሺ፣ አንዴ ዝም ብለው መሌ መሌ መሌ ብለው ይላሉ፣ ችግር የለውም ግን። ወንዶቹ ግን አንዴ ከተቆጡ ቶሎ እንትን አይሉም፣ ዝም አይሉም። ለምንድን ነው? እንደ ሴቶቹ ቶሎ ቶሎ ስለማይቆጡ ቶሎ ቶሎ እንትን ስለማይሉ ማለት ነው። እንዳልደብቀው ደግሞ አዲስ ነው። መደበቅም እኮ ብቻ ነበረ ግን አዲስ ነው፣ አዲስ ነው፣ አዲስ ነው። ጨንቆኛ ለማንኛውም፣ እንግዲህ እንግዲህ የሚሆነውን እነግራችኋለሁ ምን እንደሚፈጠር እነግራችኋለሁ። ሂዶች እንግዲህ በቦክስም አጋጨኝ ደሞዝዬንም